ፍት ያላት ሴት አታገኝም። ምናልባት በዳሌ እና በሌላ ነገር የተሻለ ልታገኝ ትችላለ ብዬ ነበረ። መላጣቂት ይዞ ነው የመጣው። ይሄ ራሱ ታሳቢነት ይደረግበት እና በሃይሚ ሞራል ላይ እንደዚህ ተረማምዶ ተረማምዶ ተረማምዶ እቃቃ ተጫውቶ ይቅርታ የተሰበረ ልብን አይጠግንም። በጣም ያሳፍራል። ቡሩኬ የሰራው ስራ በጣም ያሳፍራል ማለት ነው። ልደቷ ሲደርስ ዛሬ ምንድን ነው ቀኑ? ዛሬ ቅዳሜ ነው። ሁለት ከአንድ ቀን ነው የቀረው። ልደቷ ሰኞ ነው። እንደዚህ ማድረግ ነበረበት። እንደሰው ሰው ቢያስብ አስተዋይ ቢሆን ይህንን አያደርግም ነበረ። ምን አደረገች ይችል? ምን በደለችው? ዳኒ ዳኒንም ሶሲንም እሱ ነው ያመጣቸው እሱ አደለችም ያመጣቻቸው አይደለም ያ ያለው ፕራንክ ሳያን ሰው ጭራሽ ከዚህ ጋር ተለጥፎ ይህ ደረቱ ላይ ተለጥፋ ነው እንጂ ስራች ደግሞ ማለት ነው። ደረቱ ላይ ኮ ተለጥፋለ ይች ሴት ይዞ ልጥፍ ብላለ ምናምን ደግሞ ጉድ ጉድ ይወጣል ባታ እና አሁን ብሩክ የሚሰራውን ስራ ሴት ሆናችሁ ሃይሜን የምትሳደቡ ምድረ ጅልጥ ማለት ነው። እሱ የሚሰራው ስራ ምንም ነው የሚደገፈው? እሱ የሚሰራው ስራ ጭንቅላት የሚያፈልስ ልብ የሚያደማ ነው። ሶሲን አልጋ ላይ ይዞ ፕራንክ ሰራ። አሁን ደግሞ ከዚች ጋር ተለጥፎ መጣ። አምጭልኛ ሃይሚ ተለጥፈ የሰራችውን ፕራንክ አምጭልኝ። ሃይሚ የት ነው ተለጥፈ የሰራ ፕራንክ? ሃይሚ የሴት በላይ ነች። ሲጀመር ለብሩክ የምትገባው ሴት አይደለችም። ለሃይሚ የሚገባት ወንድ እንደ ሃይሚ ስማርት የሆነው ወንድ ነው። በሁሉም ቦታ የሚያስከብራት የሚችል ወንድ ነው። ሙሽ በሁሉም ቦታ የሚያሰድባት ነገሩ ሁለቱ አድርሱለት። ምንም ምንም የሚያመጣው ነገር የለም። ብሩኬ ትፍልቅ አድርገን መስመር ካላስዝ ነው በቀር መቼም መስመር አይዝም። ብሩኬ አታሽ ሞልሙት፣ ልክ ልኩን ንገሩት። መስመሩን ያዝ። መስመር ልቧን እያደማ በህይወቷ ውስጥ ህይወቴ ነሽ፣ የህይወቴ ቁልፍ ነሽ፣ ምናምን ምናምን ገረመኔ ሲል ኖረ። እሺ የታለ ታዲያ? በስነ ስርዓት ያሳየ። የህይወቱ ቁልፍ እሷ ከሆነች ለምን ሁለተኛ የህይወት ቁልፍ ፈለገ? ቁልፉ ጠፋ እንዴ?

ሌላ ጊዜ ችግር የለውም። አሁን አንድ ባለፈው ሁለት መቶ ሺህ የሞላበት ጊዜ እኛ ያለ እንቅልፍ አድረን ነበረ ሳናሏን ሼር እያደረግን ስቃያችንን አይተን እንቅልፋ ስናተን ጠዋት ለይተን ገዳገዝን የተኛን ሰዎች ነበር። ሁለት መቶ ሺ ሁለት ሺ ቀርቶ ማለት ነው ሼር እያደረግን ሁለት ሺ ሙሉ አንድ ለሚሰ ሼር ስናደርግ አድረን የሞላንላት አደለ የዛን ምሽት እሱ ግን በበነጋው በጠዋቱ አራት ሰዓት በኢትዮጵያ አራት ሰዓት አምስት ሰዓት አካባቢ ነው ቀለበት አድርጎ ምናምን ተንበርክኮ እንትን ያረገው ኮሚኒቲው ላይ ፎቶ የለቀቀ፣ እንኳን ደስ ያለች ብሎ አዲስ ዛንቀን የዛንም እንዲህ የኦዲንሱን ልብ አድምተዋል። እግዚአብሔርን በጣም ነው የምር እኮ ነው። ይሄ ጥፋት በሱ ምክንያት ነው። ይሄ ሁሉን ነገር የመጣው እኮ በሱ ነው። ይቺ ኦዲንስ አልተረዳትም ምን እንደሆነ ላቅም። ብቻ እኔ እንጃ ምን እንድትደረገባት አላቅም። እውነት ኦዲንስ እየተረዳት አይደለም፣ አይሚን ማለት ነው። ትናንትና ሁ ለምሳሌ ብዙ ታግዥ ያለው ብዙ እንትን ውኝ ያለው ምናምን ብለ ስትል ነበር። የውስጧን ፈጣሪ ነው የሚያውቀው። አንተ ድምጿን ደብቃ ቆያንት ቆይ አንዴ። ትናንትና ቪዲዮ ላይ ታችሁ ከሆነ ድምጿን ቀስ አርጋ ጥሩ ለመሆን አትሞክር ብላለች። ምክንያቱም ውስጧ ያመቀችው ነገር አለ ሴት ሆና ሴት የምትፈርዱት ነግለር ስንባን ነገር አለ። ሴት ናችሁ፣ ሴት ተወልዳላችሁ። እናታችሁ የቆየ ፋይል አለ እኮ አይደለም፣ እያወራች ያለች እሷ የታመቀ ነገር አለ። ግን እሱ እንዳይሰደብ ሚዲያ ላይ እግዚአብሔር እ ግን እሱ እሱ እሷ እንደምትጠነቀቀው ግን እሱ በምንም አይነት ምክንያት አይጠነቀቅም። የተማረና ያልተማረ እኩል ነው። እንዲያውም የሚያደርገው ድርጊት እሱ ከሚናገረው ከሚያደርገው ድርጊት እዚህ ጋር ያለው ኦዲንስ ለምንድን ነው መረዳት እያቃተን ያለው? ኦዲንስ አስተዋይ ሴት ናት። እሷ የተማረች ሰው ናት። እናንተ የተማረና ያልተማረ እሷ አስተዋይ ናት። እሱ አይረዳም። በአፉ ያመጠው ነው የሚያውረው። ይቅርታ አድርጉልኝና እንደ መጠለት ነው የሚያውረው። ልክ ነሽ። የሆነ ለአፉ አይጠነቀቅም። እሷ በጣም ነው የምትጠነቀቅለት ለማውራቱ እንኳን ማለት ነው የሚመልሰው መልስ ከሃይሚ ጋር ወይ ቴጂ እየሰማሽ ነው፣ ወይ አንቺ ከሃይሚ ጋር ውስጥ ታወራለች አይደለም። እና ምን ታድርግ ሃይሚ? አይደለም ጌታን ሁለተኛ እንዳታገኝ በቃ እሷም እንድትቆርጥ ማለት ነው።

ግን አንድ አመት ከምናምን ቀልድ አይደለም። ግን ብሩኬ የሚያደርገው የሚሰራው ፕራንክ በጣም አቴንሽ ማለት ውስጥ ሽን እንደዛ ሆኖ ስቲል አሁን ድረስ ራሱ የሃይሚ ቻናል የተመታበት ምክንያት አልገባኝም። ሰው ሴቶች ለምንድነው መረዳት ያቃታችሁ? የሚያናደኝ ጥፋቱ ያለው እሱ ሰብስክራይብ እየሰማችሁ ያላችሁ ሰዎች ካላችሁ በእግዚአብሔር በአንላ ጉብያ መልሱ። እውነት ለመናገር እዚህ ለጭንቅላቷ እንኳን ተጠንቀቁ፣ ቢያንስ ሌላው ነገር ቢቀር። ምክንያቱም እሱ የሰራን ስራ ጻዲቅ ጻዲቅ የሚያጫወት አይደለም እነ ይየሃ ሉአንስቶስድስሉገባ የሀይሚ ምንም አይጨምርም። ማሪያም ሚስግን ማንም አይወድም። እንደውም ዝም ብለሽ አሁን ወደ መጨረሻ ላይ እኮ ትያለሽ የእሷ ነው የሚበልጠው። እሱ አሁን ነው ጥሩ ጥሩ ያጫወተው። ሲጀምር ቆሻሻ ቦታ ዝንብ አይጠፋም። ችግር የለም፣ እሱን እናያለን። ችግር የለም እሱንማ፣ እኮ እሱ አጠገብ የሚደርስ ማንም የለም። እነሱ ግን የሃይሚን ሰብስክራይብ ሁላቸው አንስቷሉ። ከመዝ ደደብ ስለሆኑ ማለት ነው። ሪከርድ አድርጋችሁ አድርሱ እባካችሁ። መልሱ ደግሞ ሲጀምር ከእሷ ህይወት ላይ ምንም የሚቀንስ የሚጨምር ነገር የለውም። እነሱ ስላነሱ እንደውም ሸክም ቀለለላት ነው። ግን ስን ቢያንስ ለይአንሱ እኛ ቆይ መጨረሻችን አይተን በኋላ እኛም ችግር የለም ከዳኒ ጋር ስለመጠች ነው ወይ ብታንከ ዳኒ ጋ እንዳትመጣ፣ ማንም ወንድ ይዛ ራየ። ዳኒ የሚባል ሰውዬ መቼ ነው የሚሞተው? ወይኔ የም ይሄ እኮ ማታ ምን አለች? ቾሴ የራሱ በአንድ ሳምንት አራት ሴት ይቀይራል፣ ስለሱ እኔን የሚያውቀው ይበዳሻል ምናምን እያለች እኮ ታወራለች። አሁን እውነቱን መናገር ጀመረች። እሷም እኮ አይደለ? አዎ እሱ እኮ ነው፣ ግን ውስጧ ደህና ናት። ግን ውስጧ የሆነ ኪፎ ነገር አላት መሰለኝ። ናታን የሚባለው ልጅ መንጃ፣ እሱን ብሎ ጓደኛ፣ እንደዛ ነ ጓደኛ። ገና ነው የማቀርበው እሱ ከሞተ ተይ እኮ። እኛው ከዳኒ ጋር እንዳትመታሳ፣ ተው። ይሄ ሳይሞት የሞተ ሲጀምር፣ እንዴት ይሞታል? ከአሁኑ ሞቷል እኮ ሬሳ